የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ህገ መንግስቱ የጸደቀበትን ዕለት በጋራ በመሰባሰብ ባህላቸውንና ሴቶቻቸውን እየተለዋወጡም ስለ አንድነታቸው እየመከሩ ያከብሩታል። በዓሉ ዘንድሮ ለሀያኛ ጊዜም በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። በዓሉን አስመልክተው በፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲያዊ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ ጸሐፊ ወይዘሮ በአንችርጋ መለሰ መግለጫ ሰጥቷል። ይችላሉ በመግለጫቸውም በአሉ ባለፉት 19 ዓመታት ሲከበር አንድነትንና አብሮነትን በማጎልበት ረገድ ጉልህ ሚና መጫወቱን አስታውቀዋል ህዝቦች ለረዥም ዘመናት ይዘውት የቆዩት የአብሮነት እሴት አላቸው ይሄን በማጎልበት በኩል ትልቅ ሚና አስተዋጽኦ አበርክቷል ምክንያቱም ብዝሃነታችን ለአብሮነታችን መሰረት መሆኑን ያየንበት ይሄ አንድ ውጤት ነው በሌላ በኩል የበአሉ ሲከበር የሚከበረው በየክልሎች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 የራሱ አስተዋጽኦ አበርክቷል። በዚህም በርካታ ክልሎች በዓሉን በማክበር ሂደት ውስጥ አካባቢያቸውን በማልማት በመሰረተ ልማት ከመገንባት ባለፈ በክልሉ ውስጥ የሚገኙ የኢንቨስትመንትም እድሎችን ለሌሎቹ በዛ አካባቢ ሄደው ማልማት ኢንቨስት ማድረግ ለሚችሉ አካላት በማስተዋወቅ በኩል የጎላ ሚና አለው። ስለዚህ ባለፉት አመታት በዚህ በርካታ ክልሎች ውጤት አምጥተዋል። የህዳሴው ግድብ ግንባታ ፍጻሜውን እንዲያገኝ የብሔሮች ብሔረሰቦችና ህዝቦች አበርክቶም የጎላ ነው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ አሻራ ያረፈበት የኢትዮጵያ ህዳሴ ግድብን በመገንባት ሂደት ውስጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራሳቸውን አሻራ ለማጣል በዓሉን ምክንያት በማድረግ የህዳሴ ዋንጫ ግድቡ ይዞር ነበረ። ይሄ የህዝቦችን ንቅናቄ በመፍጠር በኩል ህዝቦች ለግድቡ የእኔነት ስሜት እንዲሰማቸው ብቻ ሳይሆን የራሳቸውንም አሻራ እንዲጠሉ በማድረግ በኩል ትልቅ አስተዋጽኦ አበርክቷል። ትልቅ ውጤትም ተገኝቶበታል። ስለዚህ ይሄ አንዱ ባለፉት ዓመታት ስናከብር አንዱ የኢትዮጵያ ህዳሴ ግድብን በመገንባት ሂደት ውስጥ የኢትዮጵያ ህዝቦች ብሔር ብሔረሰቦችና ህዝቦች የራሳቸውን አሻራ እንዲጥሉ በማድረግ በኩል ትልቅ አስተዋጽኦ አበርክቷል። የዘንድሮውን በዓል በስኬት ለማክበር ዝግጅቶች መጠናቀቁን ወይዘሮ ባንችርግ አስታውቋል። ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ለማክበር እንደ ፌዴሬሽን ምክር ቤት ዝግጅታችንን አጠናከን ጨርሰናል። ክልሎችን በተመሳሳይ ዝግጅታቸውን አጠናቀው ጨርሰዋል። ስለዚህ በዓሉን ስናከብር በዚህ ዓመት በሁሉም በኩል በከተማም በገጠርም በሁሉም ክልሎች ኢብን በዓሉን በሚያዘጋጁ ማዘጋጁ ክልል የጋራ በህዝቦች ላይ የጋራ መግባባት መፈጠር አለበት ብለን የመረጥነው መሪ ቃል አለ። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል በዓሉን እናከብራለን። አሁን የምንገኝበት ነባራዊ ሁኔታ እንደ ሀገር በተለይም ደግሞ ከለውጥ በኋላ በርካታ ለውጦች የመጡበት ለውጡን ተከትለውም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ አሻራቸውን ያስቀመጡበት የህዳሴ ግድብ በተመረቀበት ማግስት የምናከብረው ስለሆነ እንዲሁም ደግሞ እንደ ሀገር ችግሮች ሲገጥሙን በመነጋገር፣ በመወያየት፣ በመደማመጥ ችግሮቻችን መፍታት አለብን የሚለውም ባህል ለማዳበር የሚያስችል ብቻ ሳይሆን ችግሮቻችን ፈትተን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 የሚከበር ይሆናል ማለት ነው። በዓሉ በሁሉም የሀገሪቱ አካባቢዎች በልዩ ድምቀት የሚከበር እንደሆነ የገለጹት ወይዘሮ ባንቺርጋ በውጭ ሀገራት በሚገኙ ኤምባሲዎችና ቆንሰላ ጽህፈት ቤቶች ይከበራልም ያሉት፣ በዓሉም በህዝብ ውስጥም በህገ መንግስትና በፌዴራሊዝም ማስተምህሮ ያለውን የተራረቀ ግንዛቤ የሚያቀራረብ እንደሆነም ጠቁመዋል። በበዓሉም የኢትዮጵያን ሉዓላዊነት ከፍ ሊያደርግ በሚችል በጠንካራ የህዝብ ግንኙነት የታጀበ የሀገር ገጽታ ግንባታ የሚሰራበት ነውም ብለዋል። በህብረተሰባችን ውስጥ በህገ መንግስትና በፌዴራሊዝም ዙሪያ ያለውን የተራራቀ የግንዛቤ ደረጃ ለማቀራረብ የሚያስችል የአስተምሮ ስርጸት ስራ መስራት ነው አንደኛው ግባችን። ሁለተኛው የግባችን ይሄን በዓል ስናከብር የህዝብ ለህዝብ ትስስርን ሊያጠናክር የሚችል የተለያዩ ኩነቶችን መስራት ነው፣ ህዝብ ለህዝብን ማስተሳሰር ነው። ሶስተኛው ግባችን እነዚህን ሁሉ በዓላት ስናከብር የኢትዮጵያ ሉዓላዊነት ከፍ ሊያደርግ በሚችል ደረጃ በጠንካራ የህዝብ ግንኙነት እየታጀበ የሀገር ገጽታ ግንባታ መስራት ነው።